ሰላም፣ ሰላም ቤተሰው፣ የዛሬው ቪዲዮ በጣም ይለያል። ሮማንቲክ ሮማንቲክ ሮማንቲክ ሮማንቲክ ትጠላላችሁ? እኔ የምለው አልጋ ላይ ግን ያየነው ነገር አለ። ብሩክ ዋሽተ ከናል የምትኖረው ከማ ጋር ነው። አልጋው ላይ ያየሁትን ነገር አሳያችኋለሁ። ተረጋጉ። ሺ ሁሌ ያሳያችኋለሁት ያለች ግን አታሳይንም እንዳትሉኝ፣ አሳያችኋለሁ። ተረጋጉ። ይህ ፍቅር አቤት! ሳመችው፣ ከዛ ውጣልኝ አለችው። አልወጣም። አልጋ ላይ አስተኛት፣ እሱ ከላይ አረ ይቅርብ፣ ይበቃ፣ በቃ በቃ፣ አረ በቃ፣ ይበቃኛል። አረ በቃ፣ ወይኔ፣ አረ ተው። ግለኛ ግለኛ፣ ለሲንግሎች እንኳን አረ ተው። ግን እኛ ትዳር ለሌለን እንኳን አስቡልን፣ ቅመሞች እየተው ግን። የእውነት የዛሬው ቪዲዮ ያበደ ነው። ተመችቶናል፣ የእውነት ፈታን። ያረጋችሁን ግን አልጋችሁ ላይ አንድ የሆነ ነገር አይቻለሁ። ምን ይሰራል እናንተ ጋር ምን ያደርግላችኋል? ጓደኞቼ አሳያችኋሉ ስለ ዛሬው ቪዲዮ ግን አሳብ አስተያየት ልስጥ በመጀመሪያ ከዛ ስለ አየሁት ነገር ደግሞ አብራራለሁ ጋይስ እኔ ምላችሁ ምንድን ነው እነዚህ ልጆች ማሻላ የእውነት አይን እንዳይሆንባችሁ ፍቅራችሁ ድርት ብሏል እምር ብሎበታል ፍቅር እስከ መቃብር ደስ አይላችሁም ጋይስ ከዚህ በኋላ ደግሞ ማለት ነው ብሩክ ምን አለ ወደ ሀይሚ ሰፈር ቀረብ ብሎ ቤት ሊከራይ እንደሆነ ነገረን ማለት ነው ጋይስ ደስ አይልም ፍቅራቸው ከዛ ሁሉ ችግር ከዛ ሁሉ ጭንቅ ውስጥ ወጥተው ዛሬ የተሻለ ፍቅር ላይ ሲሆኑ ደግሞ አስቡት እኔ የምለው እነዚህ ልጆች ግን ማለት ነው በዚሁ ከቀጠሉ ሰፕራይዝ የሆን ነገርማ ያረጉናል ዲ ብ ይጸዳል የምር ግን እኔ መጠጥ እኔ እንኳን አልወድም እኔ መጠጥ አልጠጣም ጠጪ አይደለሁኝም አልጠጣም እኔ እኛ ቤት ቤተሰቦቻችን ሲያሳድጉን እኛ ቤት ውስጥ እንደዚህ መጠጥ፣ መጥፎ ነገሮች ውስጥ ምናምን ምናምን አይደለም። እና መጠጥ የሚጠጣ ሰው ሳይ ወንድ ኦኬ፣ ሴት ግን እውነቴን እንምላችሁ ይደብረኛል። ይቅርታ አድርጉልኝና ማለት ነው ይሄ የኔ ባህሪ ነው ማለት ሌላ ሰው ካስደሰተው መብቱ ነው። ቢብን ጓደኞቼ ከጠጡ ደስታቸው ከሆነ ተስፋ ምን አገባኝ፣ ለእኔ የሚጠቅመኝ ነገር ስላልሆነ ማለት ነውና ይመቻችሁ። ፈታ አርጋችሁናል። በዚህ ቀጥሉ። ከመጠጥ የጸዳ ነገር ቢሆን ደግሞ ሞር ደስ ይለኛል። እኔ አልወድም መጠጥ ማየት፣ የእውነት እኔ እንጃ፣ እኔ ደስ አይለኝም። በቀለም እንደሆን አላውቅም፣ አልወድም። የሚወድ ሰው ሊኖር ይችላል። በጣም ይቅርታሽ እንደዚህ ስል፣ የእኔ ፐርሰናሊቲ ነው ይሄ እያወራ ያለትኝ፣ እንጂ የምትወዱ ሰዎች ካላችሁ እኔ የመቃወም አልቃወምም። እኔ በነፃነት ማምን ሰው ነኝ። ማንኛውም የፈለገውን ነገር ህሊናው ወይም አይምሮን የሚያስደስተውን ነገር ማድረግ አለበት ብዬ ማምን ሰው ነኝ እኔ እና በጣም ተመችቶኛል ቪዲዮችሁ። ግን ለኛ ለሲንግሎች፣ ትዳር ለሌለን፣ ቦይፍሬንድ ለሌለን እያሰባችሁልን ለስሜታችን እየተጠነቀቃችሁ ቢሆን ጥሩ ነው ጥሩ ነው። በባለፈውም ቲክቶክ ላይ አንዳንድ የሀይሚና የቡራ ቤተሰቦች አና ማሩና ዛፍ በጣም ነው። በቡርኬ ቪዲዮ እና በሀይሚ ቪዲዮ ቡርኬል በጣም ሲያዩት ይመሰጣሉ ምናምን ብላችሁ ስታወሩ ቪዲዮ ተቀጥቶ ተልኮልኛል። በዚህ አጋጣሚ ማለት ነው ቤተሰብ ይ እውነታችሁን ነው፣ እንመሰጣለን። በጣም ነው የምንመሰጠው። በጣም እውነት ነው። በጣም ነው፣ በጣም ነው የምንመሰጠው። እና የዛሬው ግን ይለያል። እኔ የምለው ከቪዲዮ በኋላ ምን የሚቀጥል ይመስላችኋል ጋይስ? ቪዲዮ በኋላ ቪዲዮ ከቆመ በኋላ ላስት ምን የሚቀጥል ይመስላችኋል እስኪ አስቡ ጠርጥሩ እስኪ እኔ የጠረጠርኩትን ጠርጥር ያለው እናንተም የጠረጠራችሁትን ኮመንት ላይ ጻፉ በዚህ አጋጣሚን ይፈታ እንድትሉ ብዬ ነው እሺ ጋይስ እና ሀይሚና ቡራ ጨዋዎች ናቸው በዚህ አይታሙም ያው እኛ እንድንማርበት ነው ይሄንን ቪዲዮ እየሰሩ የሚያመጡልን ፍቅርን ነው እያስተማሩ ነው ያሉት የፍቅር አስተማሪዎቻችን ናቸው በእነሱ ሰበብ በጣም ብዙ ከፍቅረኞቻቸው የተጣሉት አርቀዋል። በጣም ብዙ ፍቅር የማያውቁ ሰዎች ፍቅር እንዲያውቁ አርገዋል። ሶ አፕሪሽት ማድረግ አለብን። እነዚህ ልጆች ጎበዞች ናቸው። በዚሁ በርቱ፣ ቀጥሉ። ስለነሱ መጥፎ ነገር የምታወሩ ፎቶቸው ምናምን ዘቀዝቁብል እስከ እንደዚህ አይነት ነገር ብትቆጠቡ መልካም ነው ማለት ነው። ሀይሚዬ የኔ መለሉ በጣም የሚያምረው አለባበስሽ ቁምጣው ምናምን ቤት ውስጥ ስላለሽ ቱ ፒስ አለባበሽሽ ያምራል፣ በጣም ኢትስ ፋይን፣ ደስ ይላል። ቡርኬ ግን ታስፈራለክ አንተ ታስፈራለክ። የሆነ እኔ ቢሆን አስባችሁታል፣ ያስደነግጣል። ግን ባዶ ቤት ውስጥ ወንዱ መጥቶ ምናምን አልጋ ላይ ውርውር ሲያረጋችሁ እስኪሳሉት በጣም ከባድ ነገር ነው፣ በጣም ከባድ ነገር ነው። ግን ሀይሚ ጀግና ናት። ሰውን እንዴት አርጋ እሱን እንዴት አርጋ ትሬት እንደምታረገው አይታችኋል። ትሬት እንደምታረገው አይታችኋል። ስለዚህ ሁላችሁም ሀይሚና ቡራን እያያችሁ ወደ ፍቅር ጉዟችሁ ወደ ፍቅር ብታረጉት፣ እንደ አማራጭ ነው የምነግራችሁ። እንደ አማራጭ ጉዟችሁ ወደ ፍቅር ሁላችሁ። ፍቅር ወሳኝ ለታለሁ ፍቅር መተኪያ የለውም። ፍቅር ለሁሉም መሰረት ያለው ነገር ነው። በጣም የሚያስደስተኝ ነገር ነው ፍቅር። ስለዚህ አይሚና ቡራ የፍቅር መምህሮቻችን ናቸው፣ ለእኛ ማለት ነው። ጋይስ ድምፅ እንቀስ አድርጌ ማውረው ታውቃላችሁ። ጨጓራዬን ካመመኝ ሶስት ቀን አራት ቀን ሆነኝ። ምግብ ብዙ እየበላሁ አይደለም፣ እየመረጥኩ ነው የምበላው። ወተት ምናምን ነው የምጠጣው እና በጣም ሶፍት የሆኑ ምግቦችን እየበላ ያለሁት ለዛ ነው። አሁን ደና ሆናለሁኝ። መድኃኒት ምናምን እየወሰኩኝ ነው ኢንሻላ ደህና ሆናለሁ። ያው ጭጓራ ትንሽ ከበድ ይላል። ስህመም ሲኖር ያደክማል ሰውነትን ምናምና ለዛ ነው ውዳቸዋለሁ ባይ